ሀሳብና ጭንቀት ቢበዛብህ፣ ሰዎች ቢያስቸግሩህ፣ የፈተና ዳገት ቢከብድህ፣ አላህ በቂዬ ነው በል። በሱ ተመክቻለሁ፣ ጉዳይን ሁሉ ለሱ ሰጥቻለሁ በል። አላህ ተባረክ ተዓላ የታላቁ የግዙፉ አርሽ ባለቤት ነው። የሀያሉ አላህ ተባረክ ተዓላ ባሪያ እንደ መሆኔ ግዙፉን አርሽ ያስገኘው ጌታ አላህ ሰባት ሰማይን ሰባት ምድርን የሚመራው የሚያስተዳድረው ጌታ አላህ የእኔን የደካማ ባሪያውን ትንሽ የሐጃ ማሳካት አያግተውም እንድንል ነው የተመከር ነው። ዒባዳ በሶላትና በጦም ብቻ አይደለም። የውስጥን ችግር ወደ አላህ ተባረክ ወተዓላ በማስተጋ በማስጠጋት አላህ በቂ ነው በማለት በአላህ በመተማመን አላህን በመለመን የሚደረግ ራሱን የቻለ ዒባዳ። አንዳንዴ ሕይወት ላይ ችግሮች የሚገጥሙት እኛን ከአላህ ቤት ከአላህ ደጃፍ የራቅን ባሮቹን ወደ አላህ እንድንመለስ ለማድረግም ጭምር ነው። የዛሬው ታሪካችን እንዲህ ይጀምራል። አንድ ልጁ ታስሮበት ብቻውን የቀረ ገበሬ እስር ቤት ላለ ልጁ እንዲህ ሲል ጻፈለት። ውድ ልጄ ይኸውልህ፣ አንተ በመታሰርህ ምክንያት በዚህ ዓመት እርሻ ቦታ ላይ ድኝስ ሳልዘራ ጊዜው ሊያልፍብኝ ነው። ያው እንደምታውቀውን እንደሆንኩኝ ደክሜያለሁ። ምን ነው በኖርክልኝ ኑሮ። ከሚወድህ አባትህ ታዲያ ከሳምንት በኋላ ገበሬው መልስ መጣለት። ምላሹም እንዲህ ይል ነበር አባዬ የድንቹን መደብ እንዳትቆፍር ሰዎቹን የቀበርኳቸው እዛው ቦታ ነው ያንተው ልጅህ ይላል። ከዛም በሚቀጥለው ንጋት ላይ የፖሊስ ማዕት መጥቶ የድንቹ ማሳ ላይ ፈሰሰ። የተቀበሩትን አስክሬኖች ለመፈለግ ሲቆፍሩ ቢውሉም ምንም ሊያገኙ አልቻሉም። ስለዚህ ገበሬውን ይቅርታ ጠይቀው ሄዱ። ወዲያው ልጁ ለአባቱ እንዲህ የሚል ሌላ ደብዳቤ ጻፈለት። ውዱ አባቴ አሁን ድንችህን መዝራት ትችላለህ። ካለሁበት ችግር አንጻር ላደርግልህ የምችለው ነገር ቢኖር ይህ ብቻ ነው ይላል። እዚህ ታሪክ ምን እንደተማራችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም አለይኩም ወረህመቱ። ህይወት በፈተናዎች የተሞላች ናት። አንዳንድ ነገሮች በጣም ከባድ ስለሚሆኑ ተስፋ መቁረጥ ቀላል ሊመስል ይችላል። ነገር ግን በአላህ ስብሐነሁ ወተዓላ ላይ ያለንን እምነት ማስታወስ አለብን። አላህ በቁርአኑ እንዲህ ይላል፣ ከጭንቀት በኋላ ምቾት አለ። እያንዳንዱ እድቀት የእድገትና የመማር እድል ነው። እጣፈንታችንን የመቀየር ኃይል አለን። አላህ በእኛ ላይ የሚያመጣው ፈተና ልንሸከመው ከምንችለው በላይ አይደለም። ትናንት አልኳን ነገ ይመጣ ላይመጣ አይታወቅም፣ ምን ይዞ እንደሚመጣም አይታወቅም። ዛሬን ያለኝ ጤና አለኝ፣ አካላትን አላህ ሰጥቶኛል። ጌታዬን መገዛት የምችልበት ወደ እሱ የምቃረብበትን ዕድል አመቻችቶለኛል። ልጠቀማት ችንቀን ልንሄድ ይገባል። ቀጣይ ቀን አላህ ከሰጠን አልሐምዱሊላህ፣ አንድ ቀን ተጀመረለኝ። ለእውነተኛው ሀገር፣ ለእውነተኛው ለአራ ህይወት ስንቅ ማዘጋጅበት ልንሄድ ይገባል። አንዳንድ ጊዜ በህይወታችን በጣም በቃ ከባድ ነገር እንሰራና ለቀናት እኮ እንቅልፍ ያሳጣናል፣ አይደል ወይ? መጥፎ ነገር ተናግረን ወይ ሆነ አይነት ተሰሩፍ አድርገን አስበዋል። ለአመታት ያስሜት ቢኖርኮ ትጠፋለህ። አንተ በጣም ከባድ ነው ይገልሃል። ግን አላህ ልትረሳው ያደርግሃል። በቃ ያ ክስተት ራሱ መከሰቱን ራሱ ልትረሳው ትችላለህ። አፉ ማለት በቃ ይሄ ፍርሃት እና ጥርጣሪዎች ሊያጋጥሙን ይችላሉ፣ ግን እነሱ የመንገዱ አካል ናቸው። በእያንዳንዱ እርምጃ ወደፊት ስንራመድ የምንፈልገውን ህይወት ለመፍጠር ያለንን ቁርጠኝነት እናሳያለን። አላህ የማንንም ሰው ነፍስ ከችሎቷ በላይ አያስገድድም። ህልሞቻችንን ለመድረስ ጠንክረን መስራት አለብን። በተመሳሳይ ጊዜ በአላህ ላይ መመካት አለብን። አለ የሚባል ዱንያ ጸጋ፣ ደስታ፣ ድሎት፣ ቅንጦት ሁሉ ቢሰበሰብ አኼራ ላይ ካሉ አላህን ለታዘዙ ዲናቸው ላይ ቀጥላሉ፣ ወንጀልን ለተዉ ሰዎች ከተዘጋጀው ጸጋ አንጻር ዱኒያ ላይ ያለ ጸጋ በሙሉ ጣትን ባህር ውስጥ ንክረን ስናወጣ የሚወጣን ጠብታ አያክል ይህን ያክል ቦታ ለሌለው ዱኒያ አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ በልብ ታስቦም አይታወቅ የተከበሩ መላይኮች ያዘጋጁት አላህ ራሱ ያዘጋጀው መሞት የሌለበት መታመም የሌለበት መሰደድ የሌለበት መሰልቸት የሌለበት መጣላት የሌለበት ልባቸው አካላቸው ንጹህ የሆነ ሰዎች ለዘላለም የሚኖሩበትን የአኼራን ጸጋ እንዴት ይተዋል አቅል ያለው ሰው? ይህ የአኼራ የተሟላ ጸጋ የሚገኘው እዚህ ዛሬ ዱኒያ ላይ በመጽናት የተከሉትን የዘሩትን ምርት፣ የኢማን ምርት፣ የመልካም ስራ ምርት ሁሌ በመንከባከብ ነው። ችግኝ አንዴ ተተክሎ አይተውም፣ ክብካቤ ያስፈልገዋል፣ አረም ያስፈልገዋል፣ ውሃ ማጠጣት ያስፈልገዋል። ኢማንም እንደዚያው ነው፣ ክትትል ያስፈልገው ረመዳን ላይ ብቻ አይደለም ሙዕሚን መሆን ያለብን፣ ከረመዳን በኋላም ረመዳን ላይ የሰራነውን ኸይር ስራ ልንጠብቀው፣ መሰሉን ልናበዛ ይገባናል። ብዙ ጊዜ አእምሯችን ላይ የሚመጣ ነገር አለ። አላህ መጀመሪያ የፈጠረው ምንድን ነው?

ያማ ቀደር ተጻፈ ይህ ይሆናል። የሚሆነውን ነገር ሁሉ ጻፈ። ከዛ በኋላ ሰባት ሰማያትና ምድርን ፈጠረላ በስድስት ቀን ፈጠረው። እኛን ትዕግስት ሊያስተምረን፣ እኛን ሂደትን ሊያስተምረን ተደሩጅን በሂደት ነገሮችን መፈጸም ሊያስተምረን እንጂ ኩን ፈየኩን ወዲያውኑ ነው እንዲሆን ማድረግ ግን አላህ ሱብሓነሁ ወተዓላ ሰብርን ለሰው ልጅ ለማስተማር ለውጥ እንዲሁ በቅጽበት እንደማይሆን ሊነግረን። አሁን ከባድ ለውጥ ነው አይደለም፣ ሰማይና ምድር መፈጠር ካልነበሩበት ለውጥ በሰው ልጅም ህይወት ይሁን በማህበረሰብ ህይወትም ይሁን ሀገራዊ ለውጥ የሚሆን በሂደት የሚሆን እንጂ ቅጽበታዊ እንዳልሆነ ሊያስተምረን ማለት ነው። ከዛ በኋላ መላኢኮች ከብርሃን ተፈጠሩ መላኢኮችን ፈጠረ አላህ ቢዓደድ ላ ትሕሳ፣ ቁጥሩ የማይታወቅ የሆነን መላይካ ፈጠረ አላህ። ስኬት በሩን እስከሚከፍት ድረስ በር ማንኳኳት መውደቅና መነሳት አለብን። ራስህን ደግፍ፣ ከስህተቶችህ ተማርና በጭራሽ ተስፋ እንዳቆርጥ። የአላህ ረዴት ቅርብ ነው። ነቢዩ ሰለላሁ አለይህ ወሰለም እንዲህ ብለዋል፣ አላህ አንድም ባሪያውን ሲወደው ይፈትነዋል። ይህ ፈተና ለበጎ እንደሆነና ከእያንዳንዱ ፈተና በኋላ ምቾት እንደሚመጣ ማመን አለብን። ከሞት ከበኋላ ዓለም እንደሚረሳህ ብታውቅ ኖሮ የምትወዳቸው ሰዎች ቤተሰቦችህ፣ ጓደኞችህ እንደሚረሱህ ብታውቅ ኖሮ ከአላህ ውጭ ማንንም ለማስደሰት አትሞክርም ነበር። ወንድሜ ትረሳለህ። ትንሽ ጊዜ ነው፣ ምናልባት ቤተሰቦች ቢያስታውሱህ ከሆነ ጊዜ በኋላ ትረሳለህ። ማይረሳህ ግን አንድ አካል አለ፣ እሱም አላህን። እሱም ብታውቅ ኖሮ እድሜ ዘመንህን አላህን ለማስደሰት ነው። በጣም ብዙ ጉዳዮች ምኞታችን እንገልጻለን። በሚያምር ቋንቋም ልንገልጽ እንችል ይሆናል ከጓደኞቻችን ጋር ከቤተሰቦቻችን ጋር ስንሆንም፣ እኔ መሆን የምፈልገው እንዲህ ነው እንላለን። በግል ኢባዳችንም ላይ የምንላቸው ውሳኔዎች አሉ፣ የምንላቸው በምላሳችን የምንናገራቸው አሉ። ኢንሻአላህ ፈጅር ጀማዓ ሰላት አያመልጠኝም፣ ኢንሻአላህ በየቀኑ ቁርአን እቀራለሁ፣ ኢንሻአላህ እንዲህ አደርጋለሁ፣ ኢንሻአላህ እንዲህ አደርጋለሁ፣ መልካም ስራ አደርጋለሁ ብለን የምንመኛቸው ብዙ ጉዳዮች አሉ።

በንያችን ብቻ አጅር እናገኛለን። ንያ ሲበላሽ ደግሞ የሰራነው ትልቅ ኸይር ነገር እርባና ቢስ ይሆናል። ሰላት በጣም ትልቅ ዒባዳ ነው። ዘካ ትልቅ ዒባዳ ነው፤ ግን ሪያእ ከገባበት ይበላሻል። አንድ ሰው ምንም ሳይኖረው ደግሞ ምነው እንዲህ በኖረኝና እንዲህ ባደረግኩ ብሎ ከውን ከእውነት ማለት ነው ከምር ከልቡ ከሆነ ያንን ነገር የሚመኘው አላሁ ስብሓነሁ ወተዓላ

ሰደቃውን እንደተቀበልኩት ተቀበልኩት ነገረዋል አላህ ሱብሓነሁ ወተዓላ የምር ነው ከውስጡ ተመኘ ያንን ነገር እንደው አላህ በቃ አንተ ታውቃለህ ይህንን አይነት ቢኖረኝ እንዲህ አደርግ ነበር ብሎ ማለት ነው ያ የምር ንያ ከሆነ የምንመነዳበት ነው የሚሆነው የምናስባቸውን መልካም ነገሮች በንያችን ልክ ነው የምንመነዳው የምናስባቸው ነገሮች ባይሳኩ እንኳ ባንሰራቸው እንኳ አጅር እናገኝባቸዋለን

ባሪያ መሆኑን ይወቅ። ባሪያ ያለ አለቃው እንደማይንቀሳቀሰው አለቃው ያልፈቀደለትን ነገር እንደማያደርገው እኔ የአላህ ባሪያ ነኝ። ማየው ነገር አላህ ይፈቅዳል አያል መሰማው ነገር አላህ ይፈቅዳል አይፈቅድም አቆማለሁ። ይሄን ያደረገ ደስተኛ ይሆናል። ይቃም እንዳይል ቶሎ በል አይልም፣ እባክህ ሰዓቱ ገና ነው እና እንጂ አገባም እንዳልም ማሊቆ አንድ ጫማዬን ልደብቅ፣ አንዱን የቱ ጋር ላድርገው፣ አንዱን አንዱ ዝግ ከይቀመጥ

በእያንዳንዱ አዲስ ቀን አዲስ የመጀመር እድል ታገኛለህ። የሰው ልጅ በተፈጥሮ ደካማ ነው። አካሉም ደካማ ነው። ውስጡ ነፍሱም ደካማ ናት። ትንሽዬ ህመምን የማንችል ደካማዎች ነን። እንደዚሁ ደግሞ ትንንሽ ነገሮች ሸውደውን ስሜታችንን መቆጣጠር አቅቶን አላህን ተባረከ ወተዓላ የምናስቆጣ ወንጀል ላይ የምንወድቅ ደካማ ነን። ሁለቱንም መቋቋም የምንችለው ወደ አላህ ተባረከ ወተዓላ ስንጠጋ ነው። ባሮቼ ሆይ እናንተ በቀንም በማታ ወንጀል ትሰራላችሁ፣ ትሳሳታላችሁ እኔ ደግሞ ወንጀሎችን ሁሉ የምምር ጌታ ነኝና፣ ፈስተውፊሩኒ አውፊር ለኩም ማረኝ በሉኝ እመራችኋለሁ ብሏል። ጌታዬ መሃሪ ነው ጌታዬ አዛኝ ነው ልንል ይገባናል። አላህ በደንብ አዳምጡኝ። አንድ ጊዜ ብዙ ሰው ግፊያ፣ ሙቀት፣ ግርግር ምናምን ያለበት ቦታ አይመቸውም፣ ምቾት አይሰጠውም። አይመቸኝም ልትሉ ትችላላችሁ። ወላሂ ወላሂ ግፊያ ይናፍቃል። እኔ ሚናፍቅ ግፊያ እሚናፍቅ ሙቀት ግርግር ያየውት ሓረም ከዕባ ጋር ያለው ግርግሩ ሙቀቱ ጩኸቱ ምናም ሱብሓነላህ። ዝም ያለ ቦታ ደግሞ ያስደስተኛል፣ ሰላም ይሰጠኛል። ልትሉ ትችላላችሁ። የዓለም ሕዝብ አንድ ቦታ ላይ ተሰብስቦ ያለው ዝምታ ከምንም በላይ ያስገርምኛል። ሱብሓነላህ መዲና ይህንን የማይረሳ ማትረሱትን በሃያታችሁ ማትረሱትን ጉዞ ከእኔና ከኡስታዝ መሐመድ ከድር ጋር ከህዳር 13 እስከ 23 ፍራት ትራቪል ያዘጋጀው ልዩ የዑምራ ፓኬጅ አለ። ከቤተሰቦቻችሁ ከጓደኞቻችሁ ጋር ኑና አንድ ጊዜ ደርሰል ለ10 ቀናት እንምጣ። ሰባት ቀን በመካ፣ ሶስት ቀን ደግሞ በመዲነተል ሙነወራ እናሳልፋለን። የተገባደደ ስለሆነ ምዝገባው በ0980 51 51 ላይ ወይም ደግሞ በ0912 69 1369 አሁኑኑ ደውላችሁ ቦታ ሲዙ። እኔ አለው ኡስታዝ መሐመድ ከድር አሉ። ትራቭሎ ፍራት ትራቭል ነው። አስር ቀን የማይረሳ ቆይታ እናሳልፋለን። ኢንሻአላ አሁኑኑ ደውሉ። አሁን ባለህበት ቦታ ላይ ማተኮርና ወደፊት መሄድ አለብህ።

በአላህ እርዳታ ተስፋ አይቆረጥም። ሀሳብና ጭንቀት ቢበዛብህ፣ ሰዎች ቢያስቸግሩህ፣ የፈተና ዳገት ቢከብድህ አላህ በቂ ነው በል። በሱ ተመክቻለሁ፣ ጉዳይን ሁሉ ለሱ ሰጥቻለሁ በል። አላህ ተባረክ ወተዓላ የታላቁ የግዙፉ አርሽ ባለቤት ነው። የሀያሉ አላህ ተባረክ ወተዓላ ባሪያ እንደመሆኔ ግዙፉን አርሽ ያስገኘው ጌታ አላህ ሰባት ሰማይን ሰባት ምድርን የሚመራው የሚያስተዳድረው ጌታ አላህ የሚረዝቀኝ በኢባዳይ ልክ ቢሆን ኑሮ በዚህች ዱንያ ላይ አንዲትም ጉርሻ ክል እንኳን ባልደረሰኝ ነበር። አላህዬ እዝነቱ ከወንጀሌ እጅግ ሰፊ እንደሆነ አውቃለሁ። ምስጋና ላንተ ሁሌ የሚገባ በምሰራው ልክ ሳይሆን በእዝነት ስለምትለግሰኝ አልሐምዱሊላሂ ረብ አለሚን። አውቃለሁ እኔ ደካማ ባሪያህ ነኝ። አንተ ደግሞ የአዛኞቹ አዛኝ የቾሮች ሁሉ ቸር ስለሆንክ ምስጋና ይገባ ለከል ሐምድ ወለከ። አስታውስ ተስፋ መቁረጥ ሁል ጊዜ መጨረሻው መፍትሄ አይደለም፣ ይልቁንም ጥንካሬን የምታገኝበትና ወደ አዲስ አቅጣጫ የምትሄድበት እድል ነው። ፈጽሞ ተስፋ ተቁረጥ። በአላህ ላይ መመካትና በእሱ መታመን የድል ቁልፍ ነው። የዱኒያ ሰዎች በጣም ምስኪን ናቸው። ዱኒያ ላይ ያለውን እጅጉን ጣፋጩን ነገር ሳይቀምሱ ይችን ዱኒያ ጥለው ይሄዳሉ። ዱኒያ ላይ ያለው እጅግ ጣፋጭ ነገር ከአላህ ጋር የሚደረግ ውይይት፣ ከአላህ ጋር የሚደረግ ሙናጃል፣ ከአላህ ጋር ማውጋት፣ ወደ አላህ መቅረብ፣ ወደ እሱ መጠጋት፣ ዱንያ ላይ ካሉ ነገሮች በሙሉ እጅግ ጣፋጩ ነገር እሱ ነው። ታውቃለህ ወዳጄ፣ ብዙ ሀጃዎች አሉብን አይደል? ብዙ ጉዳዮች አሉብን፣ እንዲፈጸሙልን የምንፈልጋቸው ብዙ ነገሮች አሉ። ግና ከአላህ ተባረኮ ተዓላ ጋር ለምንድን ነው ማናወጋቸው? አላህ ኮ

ትንሽ ነገር ነው። ከአንተ ማድረግ የሚጠበቅ ማታ በጊዜ ተኛ፣ አላርምህን አስተካክል። ከዛ አላህ ተባረክ ወተዓላ እሱን ብለህ አላ ይከለክልህን። እሱ ፊት መቆምን እንፈልገህ አላህ እምቢ አይልህን። ወላሂ ወቢላሂ፣ አላህ እሱ ፊት መቆምን ከአላህ ጋር ማውጋት እንፈልገህ አላ ይከለክልህ። ዛሬ ሞክር። አንድ ሰው ተጠየቁና ለይል መቆም ከበደኝ ተብለው ተጠየቁ። እሳቸው ምናሉ፣ እናት ታምፀው ለሊት ፊቱ ያቆመሃል ብሏል። ያ አላህ ይጠራል። ከዛ ህይወት እንዴት እንደሚስተካከል ታየዋለህ። እመኔ ይህን ብቻ አድርግ። አላህ ያስደስታችሁ፣ አላህ ይወፍቀን፣ አላህ ያግዘን። እዚ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዚ ኮሚኒቲ ላይ አዳዲስ ቻሌንጆችን፣ የአሊሞች ንግግሮች፣ እንዲሁም የተለያዩ እዚ ላይ የማይለቀቁ ቪዲዮችን እንለቅበታለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ።